የአምላካችን የእግዚአብሔር ስም ለዘለ ዓለም የተባረከ ይሁን። አንደኛው ቆርንቶስ ምዕራፍ 14 ከቁጥር 1 ጀምሮ፣ ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርን በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር፣ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳ ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፅን ልዩነት ባይገልጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? እግዚአብሔር አምላክ ለዘላለም የተባረከ ይሁን። የጸጋ ስጦታዎች ለቤተ ክርስቲያን ለቅዱሳን ጥቅም ናቸው። ስለዚህ ልሳንንና ትንቢትን እዚህ ጋር በልዩነት ሲያስቀምጣቸው በጊዜው የቆሮንቶስ ቤተ ክርስቲያን ከነበረችበት አተ አልበኝነት ከዛ ጋር ተያይዞ የተጠቀሱ ሀሳቦች ናቸው እነዚህ ለነኚ ሰዎች የሚገባቸው ትምህርት ምን አይነት ትምህርት ነው ከተባለ የسرዓት ትምህርት ነው። ጸጋው ስላላቸው ያን የተሰጣቸውን ጸጋ በአግባብ መጠቀም እንዳለባቸው ነው እየነገራቸው ያለው ለእግዚአብሔር ለአምላካችን ክብርና መስጋና ይሁንለት። ታዲያ እንዴት አድርገው ነው መጠቀም ያለባቸው የሚለውን ሲተነትንላቸው፣ ባለፈው ትምህርታችን ስለ ሁሉም ጸጋ ስጦታዎች ካነሳ በኋላ ከሁሉም የሚበልጠው ፍቅር እንደሆነ ነግሯቸው ነበር። የሚበልጥ የጸጋ ስጦታ ሁሉ ቁንጮ ወይም ደግሞ አጠቃላይ የክርስቲያናዊ ሕይወት መሰረት እንደሆነ ነግሯቸዋል። በደንብ አድርጎ የማይሻር ለዘላለም የሚቀጥል እሱን ከነገራቸው በኋላ በዚህ በምዕራፍ 14 ቁጥር አንድ ላይ ፍቅርን ተከታተሉ ብሎ ወደ መንፈሳዊ ስጦታ ደግሞ ይቀጥልላቸዋል። ፍቅርን ተከታተሉ የስ አሁን ያስተማርኋችሁን ወይም ደግሞ ምዕራፍ 13 ላይ የተነገራቸውን ትምህርት አጥብቀው እንዲይዙ ካስረዳቸው በኋላ ነው። እሱን የሚበልጥ ነገር ስለሌለ ማለት ነው። በተለይ ምዕራፍ 13 ቁጥር 13 እምነት፣ ተስፋ፣ ፍቅር ከነዚህ ደግሞ የሚበልጠው ፍቅር እንደሆነ በደንብ አድርጎ አስረድቶ ነግሯቸዋል። ስለዚህ የተሻገረ ሐሳብ ስለሆነ ፍቅርን ተከታተሉ ይላቸዋል። ፍቅርን ተከታተሉ ካለ በኋላ ነው እንግዲህ መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ የሚለው በጣም ጥሩ። ትንቢትንና ልሳንን በአንድ ምዕራፍ ውስጥ አስቀምጧቸዋል። አዎ ወደኋላ መለስ ስንል ምዕራፍ 12 ጸጋዎችን ጠቅለል አድርጎ በርካታ ጸጋዎችን ዘርዝሮልናል። ሁሉንም በሚባል መልኩ አስቀምጧቸዋል፣ ዋና ዋናዎችን። ነገር ግን ምዕራፍ 13 ላይ በልዩነት ፍቅር የሚባለውን ነገር አትኩሮ ከገለጸላቸው በኋላ ምዕራፍ 14 ላይ ሲመጣ ሁለት ነገሮችን ያነጻጽርላቸዋል። ማን ትንቢትንና ልሳንን ማለት ነው። ከጸጋ ስጦታነት አንጻር ሰጪው ራሱ አንዱ መንፈስ ቅዱስ ስለሆነ አንዱ ትልቅ አንዱ ትንሽ የለም። ትንቢት የሚወደደውን ያህል ልሳን ይወደዳል። ትንቢት ለቤተክርስቲያን የሚጠቅመውን ያህል ልሳንም ለቤተክርስቲያን ይጠቅማል። በትክክል ነገር ግን አተገባበር ላይና ስርዓት ላይ ሲመጣ የትኛው መቅደም አለበት የሚለውን፣ የትኛው ምን ቦታ ላይ መባል አለበት የሚለውን ስርዓት ሊያስተምራቸው ፈልጓል ማለት ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለዚህ ሁለት ነገሮችን ሲያነጻጽርላቸው ልሳን ተናጋሪውና እግዚአብሔር ብቻ ሁለቱ የሚግባቡበት መንፈሳዊ ቋንቋ ነው። ይሄ መንፈሳዊ ቋንቋ እግዚአብሔርና ግለሰቡ ብቻ ይግባቡበታል። ሁለቱ ሲግባቡ ሌላኛው ሰው ግን የሚሉትን ስለማይሰማ የሚሉትን በደንብ ስለማይገባው ነገሩ ስለማይረዳው ግራ ይጋባል። በተለይ በተለይ ደግሞ መንፈሳዊ ነገሮችን ያልቀመሰ ሰው ከሆነ ምን እያሉ ነው ይላል። ምንድን ነው እያሉ ያሉት ይላል፣ ግራ ይጋባል። ስለዚህ መናገር ባለብህ ቦታ ላይ ተናገረው፣ መናገር በሌለብህ ቦታ ደግሞ አትናገር የሚል ጭብጥ ሀሳብ ነው የሚነግራቸው ስለ ልሳን። ልሳንን በጭራሽ አትናገሩም አይደለም፣ እንዲሁም ደግሞ በየቦታው በሁሉም ቦታ ተናገሩት አይልም። ስለዚህ ምንድን ነው እያለ ያለው? ልሳን መነገር ባለበት ክፍል ላይ ይነገራል። ትንቢት ደግሞ መነገር ባለበት ቦታ ላይ ይነገራል። ስለዚህ ቦታቸውን፣ ስርዓታቸውን፣ አደራረጋቸውንና ወይም አፈጻጸማቸውን ነው እየተናገረ ያለው። ጌታ አምላካችን ለዘላለም የተባረከ ይሁን። አንድ ሰው ላይ የተቀመጡ የሰውነት ክፍሎች በሙሉ እንደሚያስፈልጉት ሁሉ ጸጋም ለቤተ ክርስቲያን ሁሉም የጸጋ ስጦታዎች ያስፈልጓታል። ምክንያቱም እጄ እግሬን አያስፈልገኝም ማለት እንደማይችለው ሁሉ የጸጋ ስጦታም ለቤተ ክርስቲያን ሁሉም ያስፈልጓታል። ነገር ግን በአግባብ መሆን አለበት። ጸጋ ስጦታም በአግባቡ በተመደቡበት ቦታ እግዚአብሔር ክብሩን በሚገልጥበት ቦታ ላይ መጠቀም አለባቸው፣ ነው እየተናገረ ያለው እሱን ነው። ልሳን መልካም ሆኖ እያለ በቤተ ክርስቲያን መካከል በርካታ ቅዱሳን መንፈስ ቅዱስን የተሞሉ እህቶች እና ወንድሞች፣ ሁለቱ ተናጋሪውና እግዚአብሔር መልካም የሆነ ግንኙነት ይፈጥራሉ። መንፈሱ ይታነጻል። ስለዚህ ከእግዚአብሔር ጋር የሚያደርገውን ግንኙነት የበለጠ ያጠናክረለታል። ምን ልሳን በምን አይነት ሲነገር በለሆሳስ ግለሰቡ ከእግዚአብሔር ጋር ባለው ግንኙነት ዝቅ ባለ ድምፅ ሁለቱ ብቻ እየተግባቡ ሌላም ደግሞ እንዳውም ከዛም እኮ የዘለለ መናገሩ እራሱ የማይሰማ ከንፈሩ ብቻ እየተንቀሳቀሰ፣ እንደው አንዳንድ የተባረኩ ቅዱሳንን አይታችሁ ታውቃላችሁ? ሲጸልዩ ከንፈራቸው ብቻ እየተንቀሳቀሰ እምባ የሚወርዳቸው ውስጣቸው በሐሴት የሚፍለቀለቅ የፍቅር እንባ የሚያነቡ እግዚአብሔር ጋር የሚገናኙ ጸጥ ብለው እግዚአብሔር ጋር የሚገናኙ ሰዎች አሉ። ከነዛ መካከል ምናልባት አንዳንዶቻችሁ እዚህ ልትኖሩ ትችላላችሁ የግድ በመጮህ ብቻ አይደለም እያልኳችሁ ነው ሁለተኛ ደግሞ ተአምራዊ በሆነ መልኩ ራሱ ልሳኑ ትንቢታዊ ልሳን ደግሞ እንዳለ ይናገራል መጽሐፍ ቅዱስ ምን አይነት ልሳን ትንቢታዊ ልሳን እንዳለ ወይም መልእክት አዘል ልሳን እንዳለ ስለዚህ ጮክ ብሎ በዛ በጉባኤው መካከል ሲናገር መንፈስ ቅዱስ በጉባኤው መካከል ተርጓሚ ያስቀምጣል ያለምንም ጥርጥር ዓላማው የተናጋሪውን መደገፍ ሳይሆን የእግዚአብሔር ዓላማ በዛ የተሰበሰበውን ማህበረሰብ በመንፈስ ቅዱስ ማነጽ ነው መቀደስ ነው ንስሐ መግባት ካለባቸው ንስሐ እንዲገቡ እግዚአብሔር ማክበር ካለባቸው እግዚአብሔር እንዲያከብሩ መልእክት አዘል የሆነ ልሳን ይነገራል ጮክ ብሎ ሲናገር ያኔ ሁሉም ጸጥ ብሎ ተርጓሚ በመካከል ይቆምና ለማህበረሰቡ ወይም ለተሰበሰቡት ቅዱሳን ይናገራል ያኔ የማያለቅስና የማይጸጸት አይኖርም። ለምን ካላችሁኝ፣ በቀጥታ መልእክት አዘል ስለሆነ ይሄ የግለሰቡ አይደለም። የግለሰቡ ሳይሆን በቃ ሆን ብሎ መንፈስ ቅዱስ ለዛ ጉባኤ በእለቱ የሰጠው መልእክት ነው። የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ ነቢዩ እንደሚናገረው ሁሉ በልሳንም የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መናገር ይችላል። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። የሐዋርያ ሥራ ምዕራፍ ሁለት ላይ የምንመለከተው አንዱ ይሄ ነው። መልእክት አዘል ነበረሱ ገብቶአችኋል? መልእክት አዘል ነበረ። የእግዚአብሔርን ድንቅ ሥራ በልሳኖቻቸው በልሳኖቻችን ሲናገሩ እንሰማቸዋለንና አሉ አይደለ? ሁሉም ይሰሙ ነበረ ማለት፣ የተለያየ ቋንቋ የተገለጠላቸው ሁሉም በየቋንቋቸው ይረዱ ነበረ። ይሄ እግዚአብሔር ዋነኛ ዓላማው ሐዋርያትን ቋንቋ ቻሉ ልሳን ተገለጠላቸው ጎበዞች ናቸው ምሁራን ናቸው እንዲባሉ ሳይሆን ማህበረሰቡ የእግዚአብሔርን ድንቅ ነገር ሰምቶ ወደ ንስሐ እንዲመለስ ነው እዚህ ጋር በደንብ ምንድን ነው ልንጠነቀቅ ያስፈልጋል በደንብ ጥንቃቄ ያስፈልጋል ብዬ አምናለሁኝ ከምን አንጻር ከልሳን አንጻር ብቻም ሳይሆን ማናቸውም የጸጋ ስጦታዎች ዋና ትርጉማቸው ወይም ደግሞ ትክክለኛ የእግዚአብሔር አላማ በጸጋ ስጦታ ላይ ያለው አላማ ምንድን ነው ከተባለ ቅዱሳን እስከ ታነጹ ድረስ ነው። ለቤተ ክርስቲያን መታነጽ ነው። በቃ አለቀ። መልእክት አዘል ልሳን ከሆነ ሰዎች ጸጥ ብለው ሌሎቹ ሊተረጎምና ማህበረሰቡ ሊሰማው ወይም በቤተክርስቲያን ውስጥ የተሰበሰቡት ሰዎች ሊሰሙት የግድ ነው። መልእክት ከሌለው ጓደኛህ ላይ ለምን ትጮህበታለህ? መልእክት ከሌለ እህትህ ላይ ለምን ትጮህባታለህ? የሚል ሀሳብ ነው ያለው። የአንደኛው ቆሮንቶስ ምዕራፍ 14 ላይ ያለው ልሳንን ተቀብሎ፣ በነገራችን ላይ ስለ ልሳን ስንነጋገር ልሳን የሚቃወሙ አካላት አሉ። አንዳንዶቹ ስለሌላቸው ሊሆን ይችላል፣ እንዳትፈርዱባቸው። ስላልተሞሉ ሊቃወሙ ይችላሉ። ስለዚህ ምንድን ነው መደረግ ያለበት ከተባለ፣ ግን መንፈስ ቅዱስ የሚሰጠውን ማናቸውንም የጸጋ ስጦታ መቀበል የግድ ነው። ስለተቀበልሽ ምንድነው፣ አንተ ስለተሞላህ ስላልተሞላህ መሆን የለበትም ጉዳዩ መንፈስ ቅዱስ ሉዓላዊ አምላክ ነው። ሰጥቷል። ሉዓላዊ አምላክ ከሆነ ደግሞ እሱ የሰጠውን እኛ ልናስተካክልና ልንሽር ወይም ልንቀይረው መብትም የለንም። ስለዚህ ስለሌላቸው ማጥላላት የሚለውን እነሱን አንቀበልም። ስለሌላቸው እንጂ ቢያገኙ ደስታውን አይችሉትም። ስለዚህ ስለሌለ ነው እኔ ሌለኝ ብለ ያስባሉ ማለት ነው። ጭራሽ ቢኖርማ ለእኔ ይሰጠኝ ነበር ብለው ያስባሉ። ይሄ ስህተት ነው። ስህተት ነው። ነገር ግን ባላቸው ሰዎች ላይ ነው አሁን ተመርኩዘን የምንነጋገረው። ምክንያቱም የቆሮንቶስ ቤተ ክርስቲያን በጸጋ ስጦታ የተትረፈረፈች ስለሆነች በልሳናትም ይጸልዩ ስለነበረ ለእነርሱ የተሰጠ የእርማት መልእክት ነው። ልድገመው፣ ለስርዓት አልበኝነታቸው የተሰጠ የእርማትና የማስተካከያ መልእክት ነው የተጻፈው። መንፈስ ቅዱስ የሚሰጠው የጸጋ ስጦታዎች ሁሉ እኩል ናቸው። አንድ። ሁለተኛ ደግሞ ሁሉም የጸጋ ስጦታ ለቤተ ክርስቲያን ያስፈልጋሉ። ሁለት ሶስተኛ ደግሞ የእኔ ጸጋ ለእናንተ ከጠቀመ የእናንተ ደግሞ ለእኔ ይጠቅማል። አንዱ እኔ ጋር ይኖራል፣ አንዱ እናንተ ጋር ይኖራል። ስለዚህ የሌለው ሰው እኔ ጋር ስላልተገለጠልኝ ይሄ የጸጋ ስጦታ የለም ማለት የለበትም። ይሄ በጣም ጥንቃቄ አስፈልጓል ብዬ አምናለሁኝ። ለበት መስተካከል አለበት እያለ ነው ጳውሎስ የሚጽፍላቸው። ምክንያቱም ደግሞ ይናገራል። ምክንያቱም ይናገራል። እንኳን እናንተ በአርአያ ስላሴ የተፈጠራችሁት አንደበት ያላችሁ ሰዎች፣ የሚሰማና ትርጉም ያለው ድምፅ ያላችሁ ሰዎች፣ የሚሰማ ጆሮና የሚያይ አይን ያላችሁ ሰዎች ይቅርና፣ ግዑዛኑ መስማት የማይችሉት እያንዳንዳቸው የሙዚቃ መሳሪያዎች ምን አላቸው ይላል። የየራሳቸው ድምፅ አላቸው። ምን አይነት ድምፅ? የተቃኙበት ድምፅ። ኦኬ። የተቃኙበት ድምፅ ማውጣት ከቻሉ እነሱ እናንተ ደግሞ የተቃኛችሁበት ድምፅ አላችሁ ምን አይነት ድምፅ ሰው የሚሰማው ሰው ሊረዳው የሚችል አንድ በት አላችሁ በእሱ በኩል ብታደርጉት ሌላው ሰው እንዲሰማው በር ትከፍታላችሁ ሌላው ሰው ካልሰማውስ ምን ትርጉም አለው የማይሰማው ከሆነ ለምን በራስ አትለው በመንፈስ ቅዱስ ከሆነ ይሄኛውም በደንብ ከእግዚአብሔር ጋር ኮሚኒኬት ማድረግ አለበት። ይህ ሌላኛው ደግሞ የሚሰማው ደግሞ ምን መስማት አስፈለገው? የራሱን ከእግዚአብሔር ጋር ለምን አይገናኝም? ራሱ ከእግዚአብሔር ዘንድ ቢጸልይ ወደ እግዚአብሔር ቢለምን ለሱ ሲሰጠ ሁለ እግዚአብሔር ቸር አይደለም ወይ አምላካችን ለሁሉም ይሰጣል። እንደፈለገ ይሰጣል። እግዚአብሔር እንደወደደ ይሰጣል። እንደወደደ ያካፍላል። ጌታ ለዘላለም የተባረከ ይሁን።